ከዚህ በፊት እንግዲህ ስትመጡ እንዳያቸቸው የፒያሳ ኢዮር ታወር እንዲሁም ደግሞ ብስራተ ገብርኤል ያለንን ሳይቶችን ጨርሰናል። አሁን ደግሞ ገርጂ ጋር ያለንን 95 ፐርሰንት አድርሰን እነሱን ደግሞ ለማስረከብ በዝግጅት ላይ እንገኛለን። ከሌሎቹ ሳይቶች አድ ያደረግነው ነገር ከስተመር በፈለገ መልኩ ቤቱን ሪዲዛይን እንዲያደርግ ኮመን የሆኑ የሳኒቴሽን ሲስተሞችን ሳይነካ የኤሌክትሪክ ኢንስታሌሽን መስመሮችን ሳይነካ በፈለገው መልኩ ቤቱን ዲዛይን አድርጎ በራሱ ዲዛይን መስራት እንዲችል አክሰሱን ሰጠናል። ፕራይስ እስካሌሽን እንግዲህ በጣም አሳሳቢ የሆነ ነገር ነው። ምክንያቱም አንደር ኮንስትራክሽን ያለ ህንፃን በምንገዛበት ጊዜ በዶላር እስከ መገበያየታችን ድረስ የዶላር ሁኔታ የቤታችንን ዋጋዎችን ቫሪ ሊያደርግ ይችላል። ኤክስፔክትድ የሆነ ነገር ነው። ቢሆንም ግን እኛ ጋር እሱን ለማስቀረት የተለያዩ መንገዶችን እየተጠቀምን እንገኛለን። ኢዝሊ መከራየትና መሸጥ የሚችሉ ሆኖ እዚህ አካባቢ ደግሞ ኪራይ ዋጋቸውን በምናይበት ጊዜ በሚኒመም ከ2ሺህ እስከ 3ሺህ ዶላር የመከራየት አቅም ያላቸው ቤቶች ናቸው። እነዚህን እንግዲህ በዚህ ደረጃ ያሰራናቸውን ቤቶቻችንን በ20 ፐርሰንት ቅድመ ክፍያ ብቻ እየሸጠ እንገኛለን ማለት ነው። ለካሬ ደግሞ ያስቀመጥነው ዋጋ በካሬ 115 ሺህ ብር ብቻ ነው። አሁን የምንገኘው ገርጂ ቶቶት ዋናው መንገድ ላይ ነው። ግንባታችንን 90 ፐርሰንት አድርሰን በቅርቡ ለማስረከብ ዝግጅታችንን እየጨረስን እንገኛለን። ውስጥ ላይ ደግሞ እንግባና ስላሉት ነገሮች አሳያችኋለሁ። ሰላም፣ እንዴት ናችሁ? በድጋሚ ስለመጣችሁ እናመሰግናለን። እኔ ረድኤት አስራት እባላለሁ። የፓልም ሪልስቴት የሽያጭ አማካሪ ባለሙያ ነኝ። ከዚህ በፊት እንግዲህ ስትመጡ እንዳያቸዋቸው የፒያሳ ኢዮር ታወር እንዲሁም ደግሞ ብስራተ ገብርኤል ያለንን ሳይቶችን ጨርሰናል። አሁን ደግሞ ገርጂ ጋ ያለንን 95 ፐርሰንት አድርሰን እነሱም ደግሞ ለማስረከብ በዝግጅት ላይ እንገኛለን። እንግዲህ አሁን ያለነው ቦሌ ደንበል እንደመሆኑ ቦሌ ላይ ደግሞ ለኢንቨስትመንት የሚሆኑ አፓርትመንቶችን ነው ይዘን የመጣ ነው። ለኢንቨስትመንት ደግሞ ያመጣናቸው ቤቶች ካሪያቸው አነስ አነስ ያሉ ኢዝሊ መከራየትና መሸጥ የሚችሉ ሆኖ እዚህ አካባቢም ደግሞ ኪራይ ዋጋቸውን በምናይበት ጊዜ በሚኒመም ከ2ሺ እስከ 3ሺ ዶላር የመከራየት አቅም ያላቸው ቤቶች ናቸው። ሌላው ደግሞ ኤሪያው ለመኖር ምቹና ለደህንነት አስተማማኝ መሆኑ ሞር ተመራጭ ያደርገዋል። ለምሳሌ ያክል ብንወስድ እዚህ ኤሪያ ላይ 109 ካሬ የገዛ ሰው እና ሌላ ከቦሌ ኤሪያ ወጣ ብሎ ደግሞ 150 ካሬ፣ 200 ካሬ ቢሆን የተገዛ ሪሴል በምናደርግበት ጊዜ ወይንም ሬንት በምናደርግበት ጊዜ የምናገኘው ሪተርን ኦን ኢንቨስትመንታችን ተመጣጣኝ አይሆንም። በቦሌ ኤሪያ ላይ ሲሆን የተሻለ ዋጋ ማግኘት ይችላል ማለት ነው። ስለዚህ ይህንንም ተመራጭ እንዲሆን ያደርገዋል። እንግዲህ አገራችን ላይ አሁን በሚገርም ሁኔታ ብዙ ሰው ኢንቨስት ማድረግ እየፈለገ ግን የትረስት ጉዳይ በጣም አሳሳቢ እየሆነ መጥቷል። ስለዚህ የዚህ ችግር ብለን እኛ ያስቀመጥነው ነገር ካፒታልን ይዞ ወደ ግንባታ ለመግባት ይመስለናል። በዚህም አማካኝነት እኛ ጋር የትረስት ኢሹ እንዳይኖር ፕሮሚት አይደለም የምንገባው ከዚህ በፊት ያለንን የመጣንባቸው መንገዶችን ማሳያ አድርገን ነው የምናቀርባቸው። እንደ መጀመሪያ የኢዮር ታወርን ማየት እንችላለን። ግንባታውን ጨርሰናል ካሰብነው ጊዜ ቀድመን እንዲሁም ደግሞ ምስራተ ገብርኤል ያለ ሁለተኛ ሳይታችንን በተመሳሳይ ሁኔታ ላይ የሚገኝ ነው። ሶስተኛው ሳይታችን ደግሞ ገርጂ ዘጠና አምስት ፐርሰንት ግንባታውን አጠናቀን ለማስረከብ በቅርቡ እየተዘጋጀና ያለ ነው። አሁን የምንገኝበትንም ቦሌ ደንበልን በተመሳሳይ ሁኔታ ሰባ ፐርሰንት ግንባታ ላይ አድርሰናል። እነዚህን ሁሉ ፕሮጀክቶችን እንግዲህ የሰራናቸው በአራት ዓመት ጊዜ ውስጥ ነው። ሜይ ቢ ሌላ ቦታዎች ላይ አንድ ህንፃ ሊገነባባቸው በሚችል ጊዜ ውስጥ ማለት ነው። ስለዚህ እነዚህን ሁሉ አቺቭ እንድናደርግ በአጭር ጊዜ ውስጥ ያደረገን ደግሞ ከጀርባችን ያለው ሁለት ካምፓኒዎች ናቸው ቀጥታ ትሬዲንግ እና ባህራን ትሬዲንግ ይባላል። እነዚህ ስሞች እንግዲህ በጣም የሚታወቁት ሲኖትራኮችን፣ የተለያዩ ትልልቅ ማሽነሪዎችን፣ እንደዚሁም ደግሞ የቮልቮ ምርቶ የሆኑትን መኪናዎችን በማስገባት ነው። በቀጣይም ደግሞ እዚሁ መገጣጠሚያውን ለማድረግ እየተሰራ ያለበት ሁኔታ አለ። እንዲሁም ደግሞ በኢምፖርት ኤክስፖርት ዘርፍ ውስጥ 70% ያህል ድርሻውን ይይዛል ማለት ነው። ስለዚህ በእነዚህ ድርጅቶች አማካኝነት በደንብ ካፒታል ይዘን በሙሉ አቅማችን እየሰራን መገኘታችን ትረስት ኢሹ እንዳይኖርብን ዲሊቨሪ ታይማችን ባልንበት ጊዜ እንደሚሆን ማስተማመኛ ይሆነናል። ፕራይስ ስካሌሽን እንግዲህ በጣም አሳሳቢ የሆነ ነገር ነው። ምክንያቱም አንደር ኮንስትራክሽን ያለ ህንፃን በምንገዛበት ጊዜ በዶላር እስከ መገበያየታችን ድረስ የዶላር ሁኔታ የቤታችንን ዋጋዎችን ቫሪ ሊያደርግ ይችላል። ኤክስፔክትድ የሆነ ነገር ነው። ቢሆንም ግን እኛ ጋር እሱን ለማስቀረት የተለያዩ መንገዶችን እየተጠቀምን እንገኛለን። በመጀመሪያ ደረጃ 60% እና 70% የደረሱ ሳይቶችን እየሸጥን መሆናችን ፕራይስ እስካሌሽን እንዳይነካን ቀንስልና፣ ሁለተኛ ነገር ደግሞ ፕራይስ እስካሌሽን የሚነካቸው ማቴሪያሎች ወይም በዶላር የምንገበያያቸውን እቃዎችን። የሚያስፈልጉን ያክል ልክ አስገብተን ጨርሰናል። ስለዚህ ይህን ማድረጋችን የዋጋ ልዩነት እንዳይኖረው ስለሚያደርገው አግሪመንታችን ላይ ምንም አይነት የዋጋ እስካሌሽን አለመኖሩ ተመራጭ ያደርገናል። ቤታችን ቦሌ ላይ እንደመሆኑ መጠን ቦሌ ላይ ደግሞ በብዛት የመኪና ማቆሚያ ወይም የፓርኪንግ ችግር በስፋት እየታየ ይገኛል። ስለዚህ እኛን መርጦ ለመጡ ደንበኞቻችን የመኪና ችግርን ለመቅረፍ አራት የመኪና ቤዝመንት ማቆሚያን ያዘጋጀን ሲሆን እነሱን ብለው ደግሞ ለሚመጡ እንግዶቻቸው ወይም ከአንድ በላይ መኪና ላላቸው ደግሞ ተጨማሪ አንደኛና ሁለተኛ ፍሎር ሙሉ ለሙሉ ፓርኪንግ አድርገን እየጠበቅናቸው እንገኛለን። እንዲሁም ደግሞ አዲስ አበባ ላይ አሁን እየተጠቀምን ያለነው በብዛት የኤሌክትሪክ ተሽከርካሪ እንደመሆኑ መጠን ኤሌክትሪክ መኪና ላላቸው ሰዎች እዛው በቤታቸው ቻርጅ የሚያደርጉበትን ፓርኪንግ ላይ እየገጠም እንገኛለን ማለት ነው። ሌላም ቤታችን የሚይዘው ነገር እንደ ሁሉም ቦታ ላይ ማንዳቶሪ የሆኑ ለተለያየ ፕሮግራም የሚያገለግሉ ቴራስ፣ ግራውንድ ዋተር፣ ባካፕ ጀኔሬተር፣ ሰርቪላንስ ካሜራ፣ የተለያዩ ነገሮችን በውስጡ አካቶ ይይዛል። የምንገኘው ፓልም ሪል ስቴት አዲስ ወደሚገነባ ላለው ቦሌ ደንበል ሳይታችን ላይ ነው የምንገኘው። ከዚህ ቀደም ታውቁት የነበረውን ፒያሳ ላይ ብስራተ ገብርኤል ላይ እንዲሁም ገርጂ 95 ፐርሰንት የደረሰው ሳይታችን በተጨማሪ አሁን ላይ 70 ፐርሰንት አድርሰን ለሽያጭ ባወጣ ነው ህንፃ ላይ ነው የምንገኘው። ሎኬሽናችን የሚገኘው ደግሞ ከቦሌ ደንበል ሲቲ ሴንተር አጠገብ ነው። መሀንዲሳችን ደግሞ ተጨማሪ መረጃዎችን ይሰጠናል፣ ወደሱ ወስዳቸዋል። ሰላም ምስክር። ሰላም። እንግዲህ ለተመልካቾቻችን ዛሬ ሳይታችን እዚህ እንዴት እንደደረሰ እና አሁን ያለበትን ፕሮግረስ አንዳንድ መረጃዎችን ለተመልካቾቻችን ልትሰጥልን ነበር። ኦኬ፣ እንግዲህ ሎኬሽኑ የሚገኘው እንደምታውቁት ከደንበል አጠገብ አካባቢ ነው። ኮንስትራክሽኑን ስንጀምረው ኦልሞስት አንድ ዓመት ከሶስት ወር አካባቢ ሆኗል፣ ኮንስትራክሽኑን ከጀመር ነው እንግዲህ በአንድ አመት ከሶስት ወር ፋውንዴሽን አራት ቤዝመንት እንደገና ጂፕላስ ወደ ላይ ደግሞ 12 ሰርተናል። ኦልሞስት 70 ፐርሰንት የሚሆኑ የኮንስትራክሽን ፕሮግረስ ሙሉ ለሙሉ አጠናቀነዋል ማለት ይቻላል ማለት ስለዚህ፣ በአንድ አመት ከስድስት ወር ውስጥ 70 ፐርሰንት በጣም ጥሩ የሚባል የኮንስትራክሽን ፕሮግረስ ነው ማለት ነው። ከዚህ በኋላ ቀሪው የኮንስትራክሽን ፕሮግረስ ለማጠናቀቅ ኦልሞስት 200 ቀናት አካባቢ ነው የሚቀሩ። ያ ደግሞ ዳትማች በጣም በሰፊው እንኳን ብናስበው በ20 ቀን ነው ስላብ የሚሞላው በጣም ሌት የሆነ ኮንስትራክሽን ራሱ በዛ እንኳን ብናስበው ኒርሊ ወደ 200 ቀን አካባቢ ኮንስትራክሽኑ ፋይናላይዝ ለመሆን የሚፈጅብን። ያ ደግሞ አንደኛ የኮንስትራክሽን ፕሮግረስ በኢንፍሌሽን ምክንያት የሚመጡ ሳይድ ኤፌክቶችን እንድናመልጥ ያደርገናል። ሌላኛው ደግሞ ከስተመር ላይም አላስፈላጊ የሆነ የኮንስትራክሽን ወጪ የፕራይስ እስካሌሽን ወጪ እንዳይኖር ያደርጋል ማለት ነው። ሌላኛው የዚህ ሳይድ ጦርነቱ በተለመደው የኮንስትራክሽን ትሬንድ ምንድን ነው? መጀመሪያ ስላብ ይሰራል እስከላይ ድረስ ከዛም በኋላ ከስር ፓርቲሽን ይቀጥላል። እንዲህ ነበር የተለመደው። ሌሎች ቦታ ላይም የነበሩ ፕሮጀክቶች ላይ እና ከገርጂም ሳይት ፒያሳም ካስረከብናቸው ሳይቶች ከብስራተ ገብርኤልም የወሰድነው ነገር ምንድን ነው ያንን ከማድረግ ስላብ እየተሰራ ከስር ደግሞ ፓርቲሽን ቢቀጥል ሌበር ኮስት ኮስት ያደረገናል እንጂ፣ በመሃል ይህ ዶላር ጭማሪ ብረት ሲጨምር የሚያመጡ ወጪዎችን በደንብ እናመልጣለን። እና ያንን በማድረግ እዚህ ሳይት ላይ የቀየርነው ነገር ምንድን ነው ከመሬት ስላብ ይህምን ፓርቲሽን እየተሰራ ልስን እየተሰራ ቻክ እየተሰራ ከላይ ደግሞ ስላብ እየተሰራ ነው። ይሄደን ያለ ነው። ያ ደግሞ የኮንስትራክሽን የማስረከቢያ ጊዜውን ከሌሎቹ ሳይቶቻችን በተሻለ በጣም ያጠባዋል ብለን እናስባለን። ኒርሊ አሁን ሰባተኛ ላይ ደርሷል። ልስንና የቤት ፓርቲሽን ከስተመር መጥቶ በአካል ማየት የሚችለው ነው ማለት ነው። ሌላኛው እዚህ ኮንስትራክሽን ላይ ጥሩ ነገር ሌሎቹ ላይ ካለው ጥሩ ነገር ምንድን ነው? አንደኛ ሎኬሽኑ በጣም ፕራይም የሚባል ሎኬሽን ነው። ያው ዶላር ምናምን አጠገባች ላይ ያሉ ሆቴሎች ራሱ ሁለት ሺህ ዶላር ሶስት ሺህ ዶላር አካባቢ ነው የሚከራዩት። ያ ጥቅም አለው። ሌላኛው ደግሞ ከስተመር ላይ የጨመርነው አራት ቤዝመንት ፓርኪንግ ሰርተናል። ያ አሳይንድ የሆነ ፓርኪንግ አንድ ሰው አንድ መኪና እንዲኖረው አድርገን ሰርተናል ማለት ነው። ሌላኛው ምናልባት ሁለት መኪና ያለው ሰው ካለ እንግዳ የሚበዛበት አይነት ሰው ካለ አንደኛ እና ሁለተኛ ፍሎርን ሙሉ ለሙሉ ለፓርኪንግ ፍሪ ያደርገናል። ምንም አይነት ኮሜርሻል ኤሪያ የለውም። በጣም ጸጥ ያለ ዝም ያለ ኢንቫይሮንመንት ነው። ያ ደግሞ ኑሮ በጣም ተመራጭ ያደርገዋል። ማከራየት የሚፈልግ ሰውም ካለ ለማከራየትም በጣም በቀላሉ እንዲከራይ ያደርገዋል ማለት ነው። ሌላኛው እዚህ ሳይት ላይ ከሌሎቹ ሳይቶች አድ ያደረግነው ነገር ከስተመር በፈለገ መልኩ ቤቱን ሪዲዛይን እንዲያደርግ ኮመን የሆኑ የሳኒቴሽን ሲስተሞችን ሳይነካ የኤሌክትሪክ ኢንስታሌሽን መስመሮችን ሳይነካ በፈለገው መልኩ ቤቱን ዲዛይን አድርጎ በራሱ ዲዛይን መስራት እንዲችል አክሰሱን ሰጥተናል። ከዚህ በፊት አልነበረንም፣ ግን አሁን በደንብ አድርገን ያንን አስበንበታል። ስለዚህ ኮመን የሆኑ የሳኒቴሽን መስመር እንደገና ኮለን፣ ቋሚ ኮለኖችን እና ደግሞ ኤሌክትሪክ ዝርጋታ መስመርን በማይነካ መልኩ ዲዛይኑ ሪዲዛይን ማድረግ ይችላል። ያው በሰሚ ፊኒሽድ እና በፉል ፊኒሽድ ነው ያስቀመጥነው ማቴሪያሎቻችን፣ ገርጅ ላይ ካያችሁት እዛ ላይ በጣም ጥሩ ማቴሪያል ሌክቸር የሚባል ማቴሪያል ነው ያስቀመጥነው። አንድ በሱ ማለቅ ይችላል፣ ካልሆነ ደግሞ እዚህ ሳይት ላይ በራሱ ሰው በራሱ ቴስት ቤቱን መስራት ይችላል ማለት ነው። ስለሰጠህን ማብራሪያ በጣም እናመሰግናለን። እሱ ኦኬ ምንም አርስ ቲንክ ዩ። ይሄን ያህል ካልናችሁ ውስጥ ላይ ደግሞ ገብተን ስላሉን አካፋፈል ሁኔታዎች፣ ካሬ ሜትሮች፣ የተለያዩ ነገሮችን ደግሞ በዲቴይል ምንነጋገር ይሆናል ቀድሜ እንደገለጽኩት ቦሌ ላይ ለኢንቨስትመንት የሚሸጡ ቤቶች እንደመሆናቸው መጠን አነስ ያለ ካሬዎች እና ይዘን የመጣ ነው። 119 ካሬ፣ 122 ካሬ፣ 137፣ 140 ካሬ ባለ ሁለት መኝታ አማራጮች ሲሆኑ ባለሶስት ሶስት ትንሽ ሰፋ ያለ ደግሞ ለሚፈልጉ ደንበኞቻችን 166 ካሬ ይዘን መተናል። እነዚህን ቤቶች እንግዲህ በሁለት አይነት አከፋፈል መንገድ እየሸጥን እንገኛለን። አንደኛው ከኛ ፕሮግረስ ጋር አብሮ እየፈጠነ መሄድ የሚፈልግ ሰው ካለ በፕሮግረስ ቤዝድ እናደርገዋለን። ካልሆነም ደግሞ ረዘም ያለ አከፋፈል የሚፈልግ ሰው ካለ ታይም ቴብል እናዘጋጅና በዛ ታይም ቴብል ውስጥ እየኖረበትን መክፈል የሚችልበትን አማራጭ እናዘጋጅለታለን። ይሄ እንግዲህ ለቦሌና ለገርጂ ሳይታችን ሳምፕል ሀውሳችን ነው። እዚህ ሳምፕል ሀውስ ላይ ደግሞ ያሉትን ነገሮችን አሳያችኋለሁ። ይሄ ባለሁለት መኝታችን ነው። በቂ የሆነ ስፔስ ያለው ለዳይኒንግም ለሊቪንግም አመቺ ተደርጎ የተሰራ ነው። ሳሎናችን ይሄን ይመስላል። እንደምታዩት እንግዲህ ቆንጆ ተደርጎ የተሰራ ባለሁለት መኝታ ቤት ነው ይሄ። ለአቀማመጥም ምቹ ነው። ለሊቪንግም ለዳይኒንግም ቆንጆ ነው። እንደዚሁም ደግሞ በቂ የሆነ የተፈጥሮ ብርሃን ማግኘት የሚችል ነው። ከዛ እንደ ተጨማሪ ደግሞ የቤቱ ሀይትም ደግሞ በረምብ ስታንዳርዱን ጠብቆ በመሰራቱ ወደ ሶስት ሜትር አካባቢ እንዲባለቀበት ሰዓት ላይ አለው ስለዚህ ውበቱን ጨምሮለታል ማለት እንችላለን ማለት ነው። ይሄ እንግዲህ ኦፕንም ክሎዝም ለሚፈልግ ደንበኞቻችን ተስተካክሎ የተዘጋጀ ነው። ከዚህ ወደዚህ ያለውን ክሎዝ አድርገነዋል። ወደዚህ ያለውን ደግሞ ኦፕን አድርገን ትተነዋል። የራሱ የሆነ ቬንቲሌሽንም ያገኛል። ስለዚህ ምንም አይነት ወደ ሳሎን የሚሄድ ሙቀትም ሽታም እንዳይኖር ያስችለናል ማለት ነው። እንግዲህ እንደምታዩት እያንዳንዱ ቤቶቻችን የተፈጥሮ ብርሃን እና ቬንቲሌሽን ማግኘታቸው ለመኖር ምቹ ያደርገዋል። ባለ ሁለት መኝታችን ደግሞ ሶስት መታጠቢያዎችን ጨምሮ የያዘ ነው። ለእንግዳ ለማስተር ቤድሩም እንደዚሁም ደግሞ ለኮመን ምንጠቀምባቸውን ይዟል። እዚህ ጋር ደግሞ የምናገኘው ሜድስሩም አለ። ከዛ ውጭ ደግሞ ላውንደሪና ስቶር ሩሞችንን ጨምረን ይዘናል ማለት ነው። ማስተር ቤድ ሩማችን ደግሞ እንደዚህ ሰፋ ተደርጎ እየተሰራ ሲሆን የራሱ መታጠቢያ ክፍል እንዲሁም ደግሞ የመልበሻ ክፍሎችን ከበቂ ብርሃን ጋር የተዘጋጀ ነው ላይ እንደምትመለከቱት መለሻ ክፍሎቻችን አሉ። በፉል ፊኒሽ ለሚገዙ ደንበኞቻችን እንደዚህ ጥንቅቅ አድርገን የምናስረክብበት ደረጃ ነው ማለት ነው። እንደዚሁም የራሱ የሆነ መታጠቢያ ያለው የልጆች መኝታ ክፍልም እንደዚህ ቁምሳጥን ከነራሱ መታጠቢያ ክፍል ጨምሮ የተሰራ ነው ማለት ነው። እነዚህን እንግዲህ በዚህ ደረጃ ያሰራናቸውን ቤቶቻችንን በ20% ቅድመ ክፍያ ብቻ እየሸጠ እንገኛለን ማለት ነው። ለካሬ ደግሞ ያስቀመጥነው ዋጋ በካሬ 115000 ብር ብቻ ነው። ስለዚህ እነዚህን ቤቶችን ከባንክ ጋር ማያይዞ መግዛት ለሚፈልጉ 60% ባንክ አመቻችተን እየጠበቅናችሁ እንገኛለን። እንግዲህ እስካሁን እንዳየነው ቦሌ ደንበል ላይ ለኢንቨስትመንት የሚሆኑ አነስ ያለ ካሬዎችን ነበረ። አሁን እዚህኛው ላይ ደግሞ ራሳቸው ለመኖር ወይንም ደግሞ ትልቅ ፋሚሊ ሳይዝ ላለው ሰው የሚሆን ተለቅ ያለ ካሬ ከ172 ካሬ ጀምሮ እስከ 200 ካሬ ድረስ ይዘን የመጣ ነው። ከታች ባስቀመጥ ነው በቦሌ ደንበል የሽያጭ ቢሮ ስልክ አሊያም ደግሞ በአካል ቦሌ ደንበል በመምጣት ለሚገዙ ደንበኞቻችን ከ4% እስከ 12% የሚደርስ ቅናሽ አዘጋጅተናል። ከስክሪኑ ስር በምታገኙ ስልክ ቁጥር ደውሉልን። አድራሻችን ቦሌ ደንበል ጋር ነው። እናመሰግናለን።